እዚህ ላይ አለ እናንተ እየደረባችሁ መጠቀም ትችላላችሁ ለምሳሌ ይሄ የሚያምረው አንድ ቁጥርና አራት ቁጥር አንድ ላይ ሲደረው ያምራሉ አሁን የሚያወጡትን ድምፅ ተመልክቱ አንድ እና አራት ሰላም ቤተሰቦች ሰዎች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ ከኔ አዳዲስ ፋይሎችና ሪትሞች መውሰድ ከፈለጋችሁ እዚህ ጋር ቴሌግራም ቻናልና ግሩፕ አስቀምጥላችኋለሁ እዛ ላይ ገብታችሁ መውሰድ ትችላላችሁ እንዲሁም ደግሞ የቲክቶክ አካውንቴን እዚህ ጋር ረግላችኋለሁ። እዛ ላይ ኢንትሮ እና ብሪጅ እየሰራው ስለምለቅ እዛ ላይ ገብታችሁ ማየት ትችላላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁ ዛሬ አሪፍ የሆነ መልቲፓድ የኪቦርድ መልቲፓድ ይዤላችሁ መጥቻለሁ። ዛሬ ያለሁት ኪቦርድ 950 ኪቦርድ ላይ ነው። መልቲፓድ አሪፍ አሪፍ መልቲፓድ ሁለት መልቲፓድ ይዤላችሁ መጥቻለሁ ሁሉም ኪቦርዶች ላይ ይሰራሉ። ምንድን ናቸው እነዚህ? መልቲፓድ ምን ምን ናቸው የሚለውን ደግሞ ላሳያችሁ። እስቲ አንደኛው መልቲፓድ ይኸውና፣ ቴሌግራም ቻናል ላይ ለቅቄዋለሁ። እዚህ ከላይ እንደምታዩት ቴሌግራም ቻናል ላይ አስቀምጨዋለሁ ማለት ነው። ገብታችሁ እዛ ላይ መውሰድ ትችላላችሁ። ይሄኛው አንደኛው ሙሴ ፕላስ ኤምፒ መልቲፓድ ለማለት ነው እንደዚህ ያለኩት አንድ ነው የሚለው እሱኛው። ምን ምን ነው እዚህ ጋር አራቱ ላይ ያለውን ነው የሚለውን ነው ማሳያችሁ እዚህ ጋር አራቱ ላይ የተለያየ ነገር አለ። እሺ አንድ ቁጥር ላይ ምንድን ነው የሚለው እላሳያችሁ ሪቨርስ ክራሽ ነው ይሄኛው። ድምጹን ቀንሳችሁ ድምጹን ቀንሳችሁ እዚህ ጋር ፒያኖ ስትጫወቱ ምናምን መጠቀም ትችላላችሁ። አሁን ቀንሳችሁ ትንሽ ስለበዛ አርጋችሁ መጠቀም ትችላላችሁ። እዚህ ላይ የሚያለው ተመሳሳይ ነው። አይ ይሄኛው ጎላ ይላል አንድ ቁጥር ላይ ያለው። ሁለተኛው ሁለተኛው ትንሽ ይለያል። ሶስት ቁጥር ላይ ያለው ደግሞ ምንድነው የሚለው እንዳስ የቤል የደውል አይነት ድምጽ ነው። ሶስተኛ ላይ ያለው ግን አሪፍ ነው በቃ አራተኛው ላይ ደግሞ ምንድን ነው ያለው የሚለውን ላሳያችሁ። እነዚህ ሁለቱ ተመሳሳይ ናቸው፣ ግን ይሄ ይጎላል። አራተኛው ይጎላል ማለት ነው። አራተኛው ይጎላል። ይሄ አሪፍ ነው ስትጫወቱ። እናንተ እንደ አስፈላጊነቱ ከፈለጋችሁ አንደኛውን፣ ከፈለጋችሁ ሁለተኛውን እንደዚህ ቀንሳችሁ ማድረግም ትችላላችሁ። እንዲጎላላችሁ ደግሞ ሁለቱን አንድ ላይ ሁለቱንም እኩል ሲነካ ይሰራል። በነገራችን ላይ ማጣቁ ልጆች ካላችሁ ይህንን መጠቀም ትችላላችሁ። እዚህ ጋር ፒያኖ ወይም ደግሞ ሌላ ነገር እየተጫወታችሁ ሁለቱን አንድ ላይ እንደዚህ ትነኩ ይሰራላችኋል ማለት ነው። አይዮ ሁለቱን አንድ ላይ እንደዚህ እኩል ስትነኩ ሁለቱም እኩል ይጫወቱላችሁ። እዚህ ጋር አንድ ቁጥርና አራት ቁጥር የሚጫወት ካላችሁ እዚህ ጋር ሲጨርሱ አንድ ላይ ስትነኳቸው ይሰራሉ ማለት ነው፣ እንደዚህ መጠቀም ትችላላችሁ። እጃችሁን አቀማመጣችሁን የሚወስነው አንድና አራት ቁጥርም ካልተመቸ ካልተመቻችሁ አንድና ሶስትም መጠቀም ይችላሉ። አብዛኛውን ጊዜ እንደዚህ ነው የምጠቀመው። አንድ ኢንትሮ ተጫዎቼ ላሳያችሁ ታዲያ እንዴት እንደሚያምር እሺ። አንደኛውን እንዳያችሁት ያንን ይመስላል እንዳያችሁት ነው። ሁለተኛው ደግሞ ምንድን ነው የሚለው ላሳያችሁ። ሁለተኛው መልቲፓድ እዚህ ጋር በቁጥር ነው ያስቀምጥኩላችሁ ቻናል ወይም ገብታችሁ በዚህ መንገድ ነው የምታገኙት ማለት ነው። ሁለተኛው ምንድን ነው እዚህ ጋር እስኪ ወስድ አንድ ቁጥር ላይ ምንድን ነው ያለው የሚለው ላሳያችሁ። እቺ በጣም የምታምር ናት። ፒያኖ ላይም የተለያዩ ሪትሞች ላይ ምናምን ስጠቀሙት ቀንሳችሁ መጠቀም ትችላላችሁ ማለት ነው። ድምፁን ባላንስ እያደረጋችሁ መስራት ትችላላችሁ። ትንሽ ትቆያለች። እናንተ ከእናንተ የሚጠበቀው መንካት ነው። ጫወታችሁ በኋላ እንደዚህ ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ሁለተኛው ደግሞ ምንድነው የሚለውን ላሳያችሁ። ሁለተኛው ልልታ ነው። ትንሽ እንትን ሪተም ላይ ሮክ ላይ ዲስኮ ላይ ምናምን እዚህ ጋ ድምፁን ባላንስ አርጋችሁ እዚህ ጋ መቶ 27 ላይ አድርጋችሁ መስራት ትችላላችሁ። በደንብ ቦግ አርጋችሁ ማለት ነው። ፒያኖ ላይ ግን እነዚህን እነዚህ ባላንስ አርጋችሁ እስከ ሰዋ ምናምን አካባቢ መስራት ትችላላችሁ ግን እልልታው ፓርት ላይ በደንብ እንዲጎላ 127 ላይ ብታደርጉት የተሻላል። ይህን ይመስላል ማለት ነው። እሺ ሶስተኛው ምንድን ነው የሚለው ላሳይት። ሶስተኛው የድራም ኢንዲንግ ላይ ምናምን መጠቀም ስትፈልጉ ወይም ደግሞ አጨራረስ? ያኑ ተጫዋታችሁ ወይም ደግሞ አምልኮ ካለቀ በኋላ እንደ መውጫ ምናምን ይሆናል። ለምሳሌ እንደዚህ ካረጋችሁ በኋላ በጣም ነው የሚያምረው። አንዴ ልድገመው። ልክ ጨርስ ከጨረሳችሁ በኋላ እዚህ ጋር ሁለቱን አንድና ሶስትን እኩል ስትነቁ እንደዚህ በጣም ነው የሚያምረው ማለት ነው። እየደረባችሁ መጠቀም ትችላላችሁ። ከፊት እንዳሳየችሁ ማለት ነው። አንድና ሶስት፣ አንድና ሁለት እያደረጋችሁ ማለት ነው። ሁለትና ሶስትም እንደዛ። ስኔሩ ድራሙ እየተጫወተ አልልታ እንዲገባ ከፈለጋችሁ እንደዛም ይቻላል። ሁለትና ሶስትን አንድ ላይ ስትነኩ እንደዚህ አምራለሁ። እንደዚህ አድርጋችሁ መጠቀም ትችላላችሁ። አራተኛው የመጨረሻው ምንድነው የሚለው ላሳያችሁ። ይሄ የመጀመሪያው አንደኛው መልቲፓድ ላይ ያለ ግን እዚህ ላይም አለ። እናንተ እየደረባችሁ መጠቀም ትችላላችሁ። ለምሳሌ ይሄ የሚያምረው አንድ ቁጥር እና አራት ቁጥር አንድ ላይ ሲደረቡ ያምራሉ። አሁን የሚያወጡትን ድምፅ ተመልከቱ። አንድ እና አራት ስነካ እንደዚህ ነው የሚሆነው ማለት ነው እና ያምራሉ። ሁሉንም እየደራረባችሁ መጠቀም ትችላላችሁ ማለት ነው። ይህን ይመስላል። ቴሌግራም ቻናሉ ላይ ለቅቄያለሁ። እዚህ ላይ እንደምታዩት ድጋሚ ላሳያችሁ። እዚህ ላይ ያው እንደምታዩት ሰርች አድርጋችሁ መግባት ትችላላችሁ። ቴሌግራም ቻናል ላይ ለቅቄያለሁ። ካወረዳችሁ በኋላ እንደ ሪትም እዚህ ጋር በዩዘር ምናምን ለማታውቁ ልጆች ማለት ነው። እዚህ ጋር ኤክስፓንሽን ዩዘር ምናምን ብላችሁ አይደለም የምትገቡት፣ እንደ ሪትም ማለት ነው። ወይም ደግሞ እንደ ሬጅስትሬሽን እዚህ ጋር እንደዚህ ምናምን ነካክታችሁ አይደለም። እዚህ ጋር ካወረዳችሁ በኋላ ፍለሽ ላይ ትጭናላችሁ። ከዛም በኋላ ፍላሻችሁ ላይ ከጫናችሁ በኋላ ኪቦርድ ላይ ነው የምትሰኩት ማለት ነው። ፍላሻችሁን ኪቦርድ ላይ ከሰካችሁት በኋላ እዚህ ጋር ሰሌክት አድርጋችሁ ነው የምታመጡት ማለት ነው። እዚህ ጋር ይታያችኋል። ሰሌክት ትሉታላችሁ። ከዛም በኋላ እኔ አሁን እዚህ ጋር ይታያችኋል አይደል፣ ዩ ኤስ ቢ ዋን ነው የሚለው። ፍላሽ ላይ ነው ያለው ማለት ነው። እናንተ በፍላሽ ጫናችሁ አመጣችሁ ነው። እዚህ ጋር ይሄ የዩዘር ነው። ይሄ ደግሞ ፍለሽ የእናንተ የግላችሁ ማለት ነው። እዚህ ላይ ጭናችሁ መታችሁ ከዚህ ጋር ሰሌክት አርጋችሁ የምትጠቀሙት ማለት ነው። ስለዚህ እንደዚህ አርጋችሁ መውሰድ መጠቀም ትችላላችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ላይ በቀጣይ እንዲሰራላችሁ የምትፈልጉት ሀሳብ ካለ አስቀምጡልኝ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ።